አሰላሙ አሌይኩም ወረህመቱላህ ወበረካቱ። ሰላም ጤና ይስጥልኝ በመላው ዓለም ላይ ለምትገኙ ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች እንደምን አላችሁ? ሰበር አስደሳች ዜና ሰበር አስደሳች ዜና ይዤላችሁ ቀርቤ ያለው ዛሬ ግንቦት 3 2017 ላይ እንገኛለን ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች በመላው ዓለም ላይ ሁናችሁ ወቅታዊ መረጃን እየተከታተላችሁ ምን አዲስ ነገር አለ ብላችሁ የምትጠባበቁ ውድ ኢትዮጵያውያን ዛሬም እጅግ አስደሳችሁን መረጃ ይዤላችሁ መጥቻለሁ። ገባ ገባ በሉ። ላይክ ላይክ ላይክ አድርጉት። ዛሬ እርግጠኛ ነኝ ደስታችሁ ሙሉ ይሆናል ማለት ነው። ከሰሞኑ የነበሩ መረጃዎችን የዛሬው የተለየ ነው። የዛሬው የተለየ ነው። ማሻላ ማሻላ ማሻላ ማሻአላህ ተባረከላ። ዛሬ እጅግ በጣም ደስ ብሎኛል። ደስ እንደሚላችሁ ተስፋ አደርጋለሁ። ገባ ገባ ገባ ገባ በሉ። ያው እንግዲህ ጠፍቼ ነበር። ጉዳዩ የስደተኞች ጉዳይ፣ በተለይም ደግሞ ታጠቅ ሚዲያን ይመለከተዋልና እነሆ ታጠቅ ሚዲያ እየተከታተለ ለዜጎች ይጠቅማሉ የሚላቸውን መረጃ ወደ እናንተ ይዞ መምጣቱን ከቀጠለ እነሆ ቀናት ተቆጥረዋል። ከሰሞኑ በየቀኑ እየተከታተለ ዛሬ ደግሞ የተለየ ሰበር ዜና አለኝ። ደስ እንደሚላችሁ ተስፋ አደርጋለሁ። ግንቦት 3 2017 ላይ እንገኛለን ላይክ ላይክ አድርጉት ለሌሎችም እንዲደርስ እንኳን ደስ አላችሁ ወደ ዋናው መረጃ የልግባላችሁ በጉጉት እየተጠባበቃችሁ ለነበረው የሳውዲ አረቢያ የምህረት አዋጅ እነሆ በመንግስት ኦፊሻል በሆነ መንገዱ በይፋ ተገልጿል። እንኳን ደስ አላችሁ! ይሄ ብቻ ሳይሆን የተሰጠው የጊዜ ገደብ ደግሞ እጅግ የሚያንበሻብሽ ነው። ገንዘብ የለኝም ለሚሉት እንኳ እየሰሩ ይቃማቸውን የሚያወጡበት ጊዜ ያለ ይመስላል። ይህ ማለት እየሰራችሁ ክፈሉ አይደለም። ምን ያክል ጊዜ የተሰጠ ይመስላችኋል? ስድስት ወር አላሁ አክበር አላሁ አክበር። ስድስት ወር እስከ ስድስት ወር ድረስ ዜጎች ረጋ ሰከን ብለው ገንዘባቸውን ጠርቀምቀም አድርገው እንኳን ደስ አላችሁ። ዛሬ የሰው ሀብት ሚኒስቴር በዛሬው እለት ግን በዛሬው እለት ቀን ጀምሮ እነሆ ተግባራዊ እንደሚደረግና ለሚቀጥሉት ስድስት ወር ድረስ ዜጎች ተረጋግተው ይህንን ከከፊል ወደ ሌላ ከፊል መቀየር እንደሚችሉ የሳውዲ አረቢያ መንግስት ኦፊሻል የሆነ በይፋ መረጃውን ሰጥቷል። ይህም በዚህ አጋጣሚ በሰጠው መግለጫ መሰረት ከዛሬ ጀምሮ ለሚቀጥሉት ስድስት ወር የሰራተኞችን ከሚፈልጉት ስፖንሰር መቀየር የሚችሉ መሆኑን ገልጾ በተለይም ደግሞ ከማስታወቂያው ቀን በኋላ ከስራ ከዛሬ ጀምሮ ማለት ነው ስፖንሰሩ ቢበልቅበት ማስተካከል አይቻልም ይህ ደግሞ የሆነው የሳውዲ አረቢያ መንግስት ይህ እድል ተከፍቶልኛል በሚል ብዙ ሰራተኞች ጣጥለው እንዳይወጡ ለማድረግ እነሆ ከዛሬ ጀምሮ ማንኛውም ሰው ከስፖንሰሩ ጋር ተስማምቶ መስራት አለበት ስፖንሰሩ ነገ ዛሬ ጀምሮ ብላቅ ቢያደርግበት የዚህ እድል ተቋዳሽ እንደማይሆን በማወቅ ስህተት እንዳትሰሩ ታጠቅ ያስገነዝባል። የሳውዲ አረቢያ የሰው ሀብት ሚኒስተር ዛሬ ባወጣው መረጃ መሰረት ይሄ ተግባር ለሚቀጥሉት ስድስት ወራት ተግባራዊ እንደሚሆንና ዜጎች እጅግ በጣም እንኳን ደስ አላችሁ! እንኳን ደስ አላችሁ! በእነዚህ ጊዜያት ውስጥ ብዙ ችግሮችን መቅረፍ የምንችል መሆኑን እየገለጽኩ በተለይም ከዚህ ቀደም በግምት እስከ ስልሳ ቀን ዘጠና ቀን ሊሆን ይችላል ብለን የነበረው ከጠበቅነው በላይ ስድስት ወር ተሰጥቶናልና ዜጋዎች እንኳን ደስ አላችሁ። ታጠቅ እጅግ በጣም ተደስቷል። ይህና በተለይም ደግሞ አሁንም በዜጋዎች ጉዳይ ላይ ያሉ አንዳንድ ችግሮችን ለመፍታት ከሚመለከተው አካል ጋር በአላህ ፈቃድ በነገው ዕለት ታጠቅም ከቆንስላ ከፍተኛ አመራሮች ጋር ጥያቄዎቻችሁን ዜጎች ያሉ ችግሮችን ለማቅረብ ዝግጁ ነኝ። በዚህም በተደጋጋሚ ከምትሰጡኝ አስተያየቶችና ታጠቅን ከሚገጥሙት ተግዳሮቶች መካከል ብዙዎችን ለማቃለልና ለመፍታት እድል አገኛለሁ ብዬ ተስፋ አደርጋለሁ። በተለይም ደግሞ የማገኛቸውን መረጃዎች እና ደግሞ የእናንተ ከዜጎች ያሉ ችግሮችን ለሚመለከተው አካል በማቅረብ ችግሮቹ የሚቃለሉበትን ነገሮች ወደ 11 ነጥቦችን እንግዲህ አዘጋጅቻለሁ። ተጨማሪ ምናልባት በዜጎች በኮመንት አሁንም እነዚህን ጥያቄዎች የዜጎች አንገብጋቢ ናቸው፣ ስለዚህ ብትሉና ለሁሉም ህግን በተከተለ መንገዱ አንዳንድ ጊዜ የሚጠየቁ ጥያቄዎች ተግባራዊና የቆንስላው ወይም ኤምባሲው የሚችለውን ህግን ተከትሎ ሊተባበሩን የሚችሉ ሁኔታዎችንና ከሀገሪቱ ህግ አንጻር ነባራዊ የሆነ ወይም ደግሞ ብዙውን ዜጋ ያማከሉ ጥያቄዎች ካሏችሁ እነዚህን ጥያቄዎች በመያዝ ኢንሻላህ ጥሩ መልስ አገኛለሁ ብዬ ተስፋ አደርጋለሁ። አሁንም ታጠቅ ሚዲያ እየተከታተለ ለእናንተ መረጃዎችን የሚያደርስ ሲሆን አሁንም በድጋሜ ዜጎች ከኢትዮጵያ የመጣችሁ ወደ ሳውዲ አረቢያ ሂዳችሁ የማትችሉ ሲሆን አምስት ዓመት ሲሞላችሁ ግን በተለያየ አጋጣሚ ወጥታችሁ ተመልሳችሁ መምጣት ትችላላችሁ። ነገር ግን ሌላው ድሁልያ የሚባለው ነገር አሁንም ብደግሜ ደጋግሜ ምክንያቱም ጥያቄዎቹ ተመሳሳይ ከመሆናቸው አንጻር ደግሜ ልገልጽላችሁ ድሁልያ የሚባለው ነገር አደለም፣ ጉዳዩ ከኢቃማ ጋር ነው። ስለዚህ በዚያራ የመጣችሁ ዜጎች ይቃማ ተሰርቶላችሁ ከሆነ እናንተ ህጉ ይመለከታችኋል። ይቃማ ተሰርቶላችሁ ከሆነ በየትኛውም መንገድ ኑተሎ። ነገር ግን እዚህ ይቃማችሁ ፈርዲ ሆኖ ከተስተካከለላችሁ እናንተ ከአሰሪዎቻችሁ የጠፋችሁ፣ የተበለቀባችሁ ይሄ እድል ይመለከታችኋል። ያሊያ ግን የገባውበት ድሁልያ አለኝ በሚል የዚህ እድል ተጠቃሚ ትሆናላችሁ ብለው ዜጎች ሊያጭበረብሯችሁ ቢሞክሩ እንዳትታለሉ። አሁንም በድጋሚ ይሰማል ይሰማል ይሰማል። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ ዘጠኝ አስር ይሰማል አደል ብር በአዲሱ ስፖንሰር ወይም ለመክተብ አትስጡ ብር ከሰጣችሁ ይቃማው አይወጣም ብላችሁ ያዙት ምክንያቱም ብሩን ከሰጣችሁ በኋላ እንደገና ጭቅጭቅ ነው የሚሆነው ምን ማድረግ አለባችሁ እራሳችሁ መሰደድ አለባችሁ እናንተ በምታውቁት ዘመድ ይቃማ ባለው ማንኛውም ሰው መሰደድ ይችላል ይቃማው ባያስተካክልላችሁ ብሩን መሳብ ትችላላችሁ 10712015020 ሰታችሁ ያንን ሰው ጋር ከምትከራከሩ እድሉ እንዳያመልጣችሁ ብር አትስጡ። ለአዲስ ስፖንሰርም ሆነ ለድሮውም ሆነ ለመክተብም ሆነ የሚሰጠው ብሩ የታወቀ ነው። አድምጡኝ። አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት፣ ዘጠኝ፣ አስር። ነቅል የምታደርጉ የመጀመሪያ ከሆነ ሁለት ሺህ ሪያል ብቻ ነው ሁለተኛ ከሆነ ደግሞ አራት ሺህ ነው። ሶስተኛ ከሆነ ስድስት ሺህ ነው። ከዛ በላይ ስድስት ሺህ ነው። ከዛ በላይ አይጨምርም። ነገር ግን ኢቃማው ስላልታደሰ አንድ ሺህ ብር ቀራማ። ከዛ ውጭ በየአመቱ ስድስት መቶ ብር እያሰባችሁ ስጡ። ሶስት ዓመት የሆናችሁ ሰዎች የምትሰጡት አንድ ሺህ ስምንት መቶ የማሳደሻ የመንግስት ያለባችሁ ዳ አሁንም ስላላሳደሳችሁ አንድ ሺህ ብር ቀራማ ሁለት ሺህ የጀዋዛት ሌላ የለም አትጠይቁ ስንት ብር ይፈጃል ብላችሁ። አትጠይቁ ደጋግማችሁ ምክንያቱም ግልጽ ነው በአመት ስድስት መቶ ሪያል ብቻ ይሰማል ሰምታችሁኛል ስለዚህ ከዛሬ ጀምሮ ጡ እነሆ በሳውዲ አረቢያ ለሚገኙ አሲና ፋጡማዎች በጠለቤት በተለያየ ቦታ ጠፍተው ለሚኖሩ ወገኖች ልጄን እናት አባቶችን አይቼልን ጣለም ሚሉ እነሆ፣ ለስድስት ወር የሳውዲ አረቢያ መንግስት ጀዛከላሁም ኸይር እጅግ በጣም እናመሰግናለን። የሳውዲ አረቢያ መንግስት እድል ሰጥቷችኋል። ይህንን እድል ተጠቅማችሁ ከጥሩ ስፖንሰር ነቅል ከፋላ በማድረግ ሳውዲ አረቢያ መቀመጥ ትችላላችሁ፣ መስራት ትችላላችሁ። ነገር ግን እንደ ታጠቅ አሁንም ተጨማሪ መልእክት፣ ስራ በውጭ ሁር ነው ምፈልግ እያላችሁ ስራ ስለሌለ ከምትሰሩባቸው ሰዎች ብታደርጉ መጪው ጊዜ አይታወቅምና ይቃማ ይዛችሁ ብትዞሩ እድሳቱ ሲደርስ አይቆይምና ይህንን ግንዛቤ ውስጥ በማስገባት ከምትሰሩባቸው ሰዎች ወደ እነዛ ነቅል ብታደርጉ የተሻለ ነው። አሲና ፋጡማዎች ሳውዲ አረቢያ ለምትገኙ ይህንን እድል ተጠቀሙበት። ያሉ ችግሮቻችሁን አንዳንዶች ችግሮቻችሁ ይገባኛል ምንም የለንም ምናምን የሚሉትን እነዚህን ደግሞ በአጭር ጊዜ ውስጥ መፍትሄ የሚያገኙበትን መንገድ እንደ ታጠቅ ሚዲያ የበኩሉን ጥረት የሚያደርግ መሆኑን እየገለጽኩ እንኳን ደስ አላችሁ ለማለት እወዳለሁ። ዛሬ ደስ ብሎኛል። ብዙዎች ሀገር ቤት መግባት ፈልገው እናት አባቶቻቸውን ማየት ፈልገው የታመሙ ዘመዶቻቸውን ቶሎ ድረሱ ሲባሉ ባሎቻቸው ሂደው ንብረቶቻቸው እየተዘረፉ ለመሄድ ተቸግረው የነበሩ እህቶቻችን ይህንን እድል ተጠቃሚ ሲሆኑ፣ በተለይም ደግሞ ደስ የሚለው ለሚቀጥሉት ስድስት ወራት ያክል እፎይታ የተሰጠ ነው። ያ ማለት ግን እድሉን ቶሎ ቶሎ መጠቀም የተሻለ ነው። አሁንም በድጋሜ ጦቶ ከዛሬ ጀምሮ ከስፖንሰራችሁ ብላቅ የሚደረገው ይህ ህግ የማይመለከታችሁ መሆኑን የሳውዲ አረቢያ መንግስት አስታውቋል። ስለዚህ ከፊልያል ተመቸኝም እኔ ጠለብነኝ ጥዬው ልጥፋ ወደ ሌላ አደርጋለሁ ብትሉ፣ ከዛሬ ጀምሮ ይቃማው የሚበለቅ ሰው የማይስተካከልለት መሆኑን የሳውዲ አረቢያ የሰው ሀብት ሚኒስቴር አስታውቋል። ታጠቅም እነሆ መልእክቱን በመላው ዓለም ላይ ለሚገኙ በተለይም በሳውዲ አረቢያ ለሚገኙ ወገኖቹ በዚህ መንገዱ አድርሷል። አው ይሄ ድምጼ አደለም። ሞባይላችሁን ከፍታችሁ፣ ሞባይላችሁን ዘግታችሁ እየሰራችሁ ያላችሁ ዜጎች ራሱ ሳይሰማችሁ እንደማይቀር አልጠራጠርም። ምክንያቱም ድምጼ እጅግ በጣም ከፍ ባለ ሁኔታ እየጮክ ነው እየተናገርኩ ያለሁት። ስለዚህ ስልካችሁ በኪሳችሁ ውስጥ ያለም ሳያንኳኳ አይቀርምና፣ እንኳን ደስ አላችሁ፣ ደስ ብሎኛል። ቀሬ ችግሮቻችሁን ደግሞ ከሚመለከተው አካል ጋር የሚፈቱትን እንዲፈቱ የማድረግ ስራ የሚቀጥል መሆኑን እየገለጽኩ ዛሬ ግንቦት 3 2017 ለሚቀጥሉት ስድስት ወራት ዜጎች ይህንን እድል እንድትጠቀሙ በድጋሚ እየገለጽኩ የዛሬውን መረጃን በዚህ እቋጭ አለው። ቀሪ የዜጎች ችግርና የገጠማችሁን ተግዳሮቶች እንዴት መፍታት ይቻላል የሚለውን ከሚመለከታቸው አካላት በተለይም በጉዳዩ ቅርበት ካላቸው መክተቦች፣ ማዕግቦች እንዲሁም የሕግ ባለሙያዎች ጋር ታጠቅ እነዚህን ሁኔታ እያጣራ ወደ እናንተ የሚያደርስ ሲሆን አሁንም በድጋሜ ገንዘባችሁን መሰደድ በራሳችሁ ሰው ማድረግ ይኖርባችኋል። ሕገወጥ ደላሎች ድሁልያ ካለው ልሞክር፣ ኢትዮጵያ ደርሰ ከመጣ ይቃመው ካለ እኔ ልሞክርልህ የሚሉ ውሸታሞች ናቸው። ታጠቅን በተከታታይ አድምጡ። እርግጠኛ ሁኔ እነግራችኋለሁ ባላህ ፈቃድ። ስለዚህ እንዳትታለሉ እያልኩ የዛሬውን መረጃዬን በዚሁ ቋጨዋለሁ። እናንተስ ላይክ አድርጉት። ታጠቅ ምንጊዜም ታጠቅ ሚዲያ የስደተኞች ድምፅ ነው። ስደተኞች ሲደሰቱ ታጠቅም ደስ ይለዋል። ወዳችኋለሁ። ሰላም ሁኑልኝ። ላይክ አድርጉት፣ ለሌሎችም ሸር አድርጉት። እናንተ እንደተደሰታችሁ ለሌሎች ለተጨነቁትም ሸርና ላይክ አድርጋችሁ አድርሱላቸው። በእናንተ ሰበብ ዛሬን ደስ ብሏቸው ይደሩ። አይዟችሁ መጪው ጊዜ ብሩህ ነው። አይዟችሁ መጪው ጊዜ ብሩህ ነው። ያልፋል። ሁሉም ለኸይር ነው፣ ለበጎው ነው። አይዟችሁ። ቀሪ አሉብን የምትሏቸውን ችግሮችም ለመፍታት የበኩሌን ጥረት ለማድረግ እሞክራለሁ፣ ባላ ፈቃድ። በድጋሜ ወሰላሙ አለይኩም ወረሕመቱላህ ወበረካቱህ። ጥያቄዎቻችሁን በነገ ውለት ጥያቄዎቻችሁን በነገ ውለት መልሳለሁ። በነገ ውለትም እንደነገርኳችሁ ያሉ የዜጎችን ጥያቄ እዚህ ጋር አሁንም መጠየቅ ትችላላችሁ። ለሚመለከተው አካልም ለማቅረብ ቀጠሮ አለኝ ብያችኋለሁ። እንሻላ መልሶችን ደግሞ ቀና መልስ አገኛለሁ ብዬ ተስፋ አደርጋለሁ። ያሉ መረጃዎችን ለእናንተ አደርሳለሁ። የዛሬው ዋናው ሰበር ዜና፣ አስደሳችሁ ዜና የሳውዲ አረቢያ መንግስት በኦፊሻል በሆነ በመንግስት ሚዲያዎች ለሚቀጥሉ ስድስት ወራት ከዛሬ ጀምሮ ነቅል ማድረግ እንደሚቻል የተበለቀባቸው የገለጸ ሲሆን ከዛሬ ጀምሮ የሚበለቁ ኢቃማዎች ግን ህጉ የማያካትቱ መሆኑን በድጋሜ ለመግለጽ ወዳለሁ። ሰላም ሁኑ።